ወንድሞች ሆይ፣ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶችም የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱ ነገርንም እንዲያሳፍር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ። አንደኛ ቆሮንጦስ 1 26 በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 24 በዝሽ ቀን መስተጋድል መነኮስ አባ አብላሪዮስ አረፈ። ይህም ቅዱስ ጋዛ ከሚባል አገር ነው። ወላጆቹም አረማውያን ናቸው። የዮናናውያንም ትምህርታቸውን፣ ፍልስፍናቸውን አስተማሩት። ሰውነቱን ለጥበብ ማደሪያዋ እስከሆነ ድረስ በዕውቀቱ ከጓደኞቹ በላይ ሆነ። ከዚህ በኋላ ከሀገሩ የሌለ መልካም የሆነ ጥበብን ከውጭ አገር መማርን ወዶ ተነስቶ ወደ እስክንድርያ ሀገር ሄደ። መምህራን ሁሉ ከሚኖሩበት ቦታ ገብቶ ከእሳቸውም ዘንድ ብዙ ትምህርትን ተማረ። በዚያን ጊዜ የቤተክርስቲያንንም ትምህርት ለመማር ተነሳስቶ ቸኮለ። የቤተክርስቲያን መጽሐፍ ብዙዎቹንም አነበበ የእስክንድርያ ሊቀ ጳጳሳት አባ እለእስክንድሮስም ይተረጉምለትና ያስረዳው ነበረ። ከዚህ በኋላ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምኖ የክርስትና ጥምቀት ተጠመቀ። ከዚያም መንኩሶ በምንኩስና ሕግ ጸንቶ ገድልን ተጋደለ። ወደ አባ እንጦንዮስም ሄዶ መንፈሳዊ የሆኑት የትሩፋትን ሥራ እየተማረ በእርሱም ዘንድ ብዙ ወራትን ኖረ። ወላጆቹም እንደሞቱ በሰማ ጊዜ ሂዶ የተውለትን ገንዘባቸውን ሁሉ ወስዶ ለድኆችና ለችግረኞች መጸወተ። ከዚህም በኋላ ከሶርያ ገዳም ወደ አንዱ ገዳም ገባ። በዚያም በጸሎት በጾም በስግደት በመትጋት ፍጹም ገድልን ተጋደለ። በየሰባት ቀንም እስኪመገብ ድረስ ምግቡም የዱር ሳር ነበረ። እግዚአብሔርም ሀብተ ትንቢትን ሰጥቶት ልቡናው ብሩህ ሆነ። ድንቆችም ተአምራትንም የሚያደርግ ሆነ። ኤጲፋንዮስንም ያመነኰሰውና ለደሴተ ቆጵሮስም ኤጲስቆጶስ እንዲሆን ትንቢት የተናገረለት እርሱ ነው። የዚህ አባት መላ ዕድሜው ሰማንያ ዓመት ነው ከክርስትናውም የምንኩስናው በፊት 17 ዓመት በምንኩስናውም 63 ዓመት ነው። ክብር ይግባውና እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ቅዱስ ዮሐንስ አፈወርቅም አመስግኖታል። ሁለተኛም ቅዱስ ባስልዮስ በመጻሕፍቱ አመስግኖታል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለሰማዕት ለንጊኖስ ባልንጀራው የሊቀ ጳጳሳት ጳውሎስ፣ የዘይና፣ የአውስያ፣ የጸበለ ማርያም ተሐራሚት የቆስጠንጢኖስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ተአምሪሁ ለአቡነ ተክለ ሃይማኖት ጸሎቱ ወበረከቱ ይሃሉ ምስለ ሁልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ጸሎቱ በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን አቡነ ተክለ ሃይማኖት ያደረገው ተአምር ይህ ነው። ሐዋርያው ጳውሎስ ሚስት ያገባ ሚስቱን ደስ በሚያሰኝ ገንዘብ ያስባል፣ ሚስት ያላገባ ግን እግዚአብሔርን ደስ የሚያሰኝበትን ገንዘብ ያስባል ብሎ የተናገረውን ተገንዝቦ በምድር አምሃራ አንድ ሰው ሚስት ላለማግባት ወስኖ ለእግዚአብሔር ብፅዓት አደረገና በክቡር አባታችን በተክለ ሃይማኖት ገዳም ይመነኩስ ዘንድ ወደደ። ከዚያም የእግዚአብሔር ፈቃድ ለማድረግ የሰውነቱን ሁኔታ ካረጋገጠ በኋላ ዳግመኛ የበጎ ሥራ ጠላት የሆነ ሰይጣን በልቡ መጥፎ ሐሳብ አሳደረበትና ከብፅዓት በኋላ ሚስት ለማግባት አሰበ። ከዕለታት በአንድ ቀንም በበረሃ ውስጥ እየሄደ ሳለ ነብር የተባለ የዱር አውሬ በላዩ ላይ ዘሎ ጉብ አለበት። ከዚያም ይበላው ዘንድ ከመሬት ላይ በጣለው ጊዜ ስለ ክቡር አባታችን ስለ ተክለ ሃይማኖት አትብ ላይ በማለት አማጸነው። ነው አውሬውም የአባታችንን ስሙ ሲጠራ በሰማ ጊዜ ደንግጦ ሶስት መዓል ሶስት ሌሊት ሳይነሳ በላዩ ላይ ተቀምጦበት ዋለ አደረ፣ እንጂ ሊበለው አልቻለም። በሶስተኛው ቀን ክቡር አባታችን ተክለ ሃይማኖት ሌሊት በራእይ ተገልጦ እመነኩሳለሁ ብለህ ቃል ከገባህ በኋላ ስለምንድነው ቃልህን የለወጥከው? ይህ አውሬ በላይህ ላይ ሊወጣ የቻለው በእግዚአብሔር ትእዛዝ ነው። አሁንም ሲነጋ ከላይህ ላይ ይነሳል። ነገር ግን ልጄ ሆይ ስለምንኩስና ከአፍህ በወጣው ቃል እስከ መጨረሻው ጸንተ ቆይ እንጂ ሁለት ልብ በመሆን አታወላውል አለው በነጋም ጊዜ ያ አውሬ የተቀመጠባቸው ሦስት ቀናት ፈጽሞ ከሰውየው ላይ ምንም ጉዳት ሳያደርስበት ተነሳ ከዚያም ሰውየው በክቡር አባታችን ተክለ ሃይማኖት ገዳም መነኮሰና ምርጥ መንፈሳዊ ተጋዳይ በበጎ ምግባር ሙሉ ፈጽሞ የታወቀ ሆነ የተወደዳችሁ ወንድሞቼ ሆይ ጌታችን ኢየሱስ ክርስቶስ ጳውሎስን በመብረቅ ብልጭልጭታ እንደመረጠው ክቡር አባታችን ተክለ ሃይማኖትም ይህን ሰውዬ ከዚህ ዓለም አሳር በሚያስፈራው አውሬ ምክንያት የተነሳ ወደማያልፈው ዓለም ለክብር እንደጠራው እዩ ተመልከቱ። ጸሎቱና በረከቱ አማላጅነቱ ለሁላችን በእውነት ይደረግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አብላርዮስ ገዳማዊ፣ ቅድስት ጸበለ ማርያም፣ ቅድስት አውስያ፣ አባ ጳውሎስ ሊቀጳጳሳት ወርሃዊ በዓላት ቅዱስ አቡነ ተክለ ሃይማኖት መምህረ ትሩፋት፣ ቅዱስ ቶማስ ዘመርዐስ፣ አቡነ ዘዮሐንስ ጻድቅ ዘክብራን ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅዱስ አብላርዮስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ቅድስት ክርስቶስ ሰምራ። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብም ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለአባቶችም የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ሁሉ እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንጦስ 1 26። የሰማነውን በልቦናችን ያሳድርብን ከቅዱሳን አባቶቻችን እናቶቻችን በረከተ ረድኤት ያሳትፈን ጸሎታችንን ልመናችንን ይቀበለን፣ በጸሎታቸው አስቡን አትርሱን፣ ያሉትን በያሉበት ያስብልን፣ የጻድቃን በረከት ይደርብን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን እንበል። አቡነ ዘበሰማያት ይትቀደስ ስምከ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእየ ኢየሱስ ክርስቶስ ሥረይ ኃጢአትየ የው ኃጢአተ እማእሰር ኃጢአት እግዚአብሔር ፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም የዋለ ሰላም ያሳድረን። ይቆየን።